የቢዋይዲ መኪና ኖሮ እንደዚህ አይነት ዳሽ ቦርድ ምልክት እንዲሁም ደግሞ የተርኒንግ ላይቶችን በምጠቀምበት ፍሬቾቹ አምፖሎቹ እየበሩ ነገር ግን እነዚህ ቀጭ ቀጭ ቀጭ የሚሉ ድምጾች የማይመጡ ከሆነና በምታሽከርክርበት ሰዓት የብሬክ ፓድ መንቀጥቀጥ የመንዘር ስሜት ድምጽ ከሰማ ችግሩ ባትሪ ማኔጅመንት ሲስተም ይችላል። ሰላሚ እናቴ ልጅ የቢዩአይዲ መኪና ኖሮ እንደዚህ አይነት የዳሽቦርድ ምልክት እንዲሁም ደግሞ የተርሚንግ ላይቶችን በምጠቀምበት ፍሬቾቹ አምፖሎቹ እየበሩ ነገር ግን እነዚህ ቀጭ ቀጭ ቀጭ የሚሉ ድምፆች የማይመጡ ከሆነና ሰው አንዱ ሙሉ ለሙሉ የሚቆራረጥ ከሆነ፣ እንዲሁም ደግሞ መኪናን በምታሽከርክርበት ሰዓት የብሬክ ፓድ መንቀጥቀጥ የመንዘር ስሜት ድምፅ ከሰማ ችግሩ ባትሪ ማኔጅመንት ሲስተም ሊሆን ይችላል። ምን መሰለ ባትሪ ማኔጅመንት ሲስተም ማለት እነዚህ የኤሌክትሪክ መኪኖች የሴል ባትሪያቸውን ኮንትሮል የሚያደረግ ሲስተም አለ፣ እንደ ኢሲዩ እንደምንለው ማለት ነው። ያ ሲስተም ላይ ፎልት ሲኖርበት እንዲሁም ደግሞ ከባትሪ ጋር የተገናኙ ኬብሎች ሉዝ ኮኔክሽን ሲኖራቸው እንደዚ አይነት ችግር ነው። ነገር ግን እንደዚህ አይነት ችግር በሚኖርበት ሰዓት አንተ ወደ አቅራቢያ ወደሚገኝ ጋራጅ በመሄድ መማድረግ አለብን ማለት ነው። በዲያግኖስ ማሽን እስካም ማስደረግ አለብን። እስካም በምታስደረግበት ሰዓት እዚህ ጋር የምታያቸው ፎልት ኮዶችን ያነብልሃል። ለመጀመሪያው ምንድን ነው ቢሲኤም ሲስተም ፎልት ሲኖርበት ቢሲኤም ሲስተም ምንለው ምንድን ነው ቦዲ ኮንትሮል ሞጁል ሲስተም ላይ ችግር ሲኖርበት እንዲሁም ደግሞ የኤስአርኤስ ኤርባግ ሲስተም ማለት ነው የኤስአርኤስ ሲስተም ላይ ችግር ሲኖርበት ፎልት ሲኖርበት ይህ ኤርባግ ምንለው ምንድን ነው ለእኛ ሴፍቲያችን መኪናችን በሚገጭበት ሰዓት ኤርባጎቹ ወጥተው እኛን ከተለያዩ አደጎች የሚከላከሉበት እሱም ሲስተም ላይ ፎልት ሲኖርበት ይህ ችግር ይበራል ማለት ነው ይሄ ያነው የዳሽ ቦርድ ምልክት። ሌላኛው ደግሞ ሲስተሙ ምንድነው የፊት የቀኝ መብራት ራይት ሳይዶ መብራት ምን ሲሆን ነው? እነዚህ የቢዩአይዲ ኤሌክትሪክ ሲስተም የላይቲንግ ሲስተማቸው ኮንትሮል የሚያደርገው ምን ጋር ያለው? የፊት የቀኝ መብራታቸው ጋር እሱ ሲስተሙን ፎልት ሲኖርበት እንደዚህ አይነት ችግር ይመጣል። እንዲሁም ደግሞ ከመልቲ ሚዲያ ጋር ሲስተም ወይም ከሬዲዮ ሲስተም ጋር ካለው ኮኔክሽን ሲቋረጥ እንደዚህ አይነት ችግር ያመጣል። እንዲሁም ደግሞ ከቲሲፒ ሰርቨር እንዲሁም ከካምፓኒ ጋር ያለው ኮኔክሽኑ ልክ ሳይሆን ወይም ሶፍትዌር ሲስተም ችግር ሲኖርበት እንደዚህ አይነት ምልክት ይመጣል ማለት ነው። ነገር ግን ዋነኛውን ችግር ወደ ጋራጅ ሄደ የሚማድረግ አለብህ ማለት ነው። ከባትሪ ጋር የተገናኙ ሲስተሞቹን እንዲያስተካክሉልኝ ስካንም በማስደረግ ይህን ችግር እንዲፈቱት ማድረግ ይችላል ማለት ነው። እና ልጅ እንደዚህ የእንቅልፍ የሚነሱ የተለያዩ የኤሌክትሪክ መኪኖች ችግር ካለበት ኮሜንት ሴክሽን እንዲያስቀምጥልኝ ለአንተ መልስ ሰጣለሁ ማለት ነው። ሰብስክራይብ ማድረግ እንዳይረሳ።